ዘና ነሽ። ሊንዳ ትባላለች። ስታሪኝ እኮ ላግኝ ምናምን እያልኩ ነበር። ቤተሰብ ምን እያልኩኝ ነበረ? እያልኩ የነበረውን ወደኋላ መለስ ብላችሁ አስታውሱ። ብቻ ግን ደስ ብሎኛል፣ ስለሁለታችሁ ምን ምን ታምራላችሁ! በእውነት ክብር ይስጥልን። ቆንጆዬ ነች፣ በጣም ታምራለሽ። እንስካሪ ደስ ይል። አንቺ ኮርሽ እኮ ወደድሻትማ። ጥሩ እንደ እኔ እኮ ብዬሽ አለው። ደስታ ያስደስተኛል

ምን አረገች? ደግሞ ለማንኛውም ምን አረገች? ኧረ አይሚ ረፊ እግዚአብሔር እንትን ያምሻል። ምን ለማንኛውም ሃፒ በርዝዴይ ቀድመንም በላታ ልደቷ ነገረው እንኳን ተወለች አረጀች። አይሚ ስንት አመት ሆነሽ? ግን ለነገሩ የሴት እድሜ አይጠየቅ ሴቶች 35 ለዛ ነው ነገረኝ አረጀሽ አሁን ቀልድ እንትን እና ልጆች አራ ልጆች ያልኩሽ ከሷ ጋር ነው። እሺ ኦኬ። ሁለቱም ተጠያ አንዴ ነው እንቀበላለሁ ብላለች። ጭራሽ አዎ። እንደ እንጀራ እናት ጓጓ። አረኒ ልጆች እንጀራ እናት ያስፈልጋቸው ወደሽ ነው ሁለት የምትሰጂኝ? እኔ እኮ መብቴ ነው። ቀልድ አይጠገምም። ምን የአንገት ወርቅ አረካቸው? ወይስ ቻኮሌት አረካቸው? ወይስ የአበሻ ቀሚሶች አንተ የሰጠኸኝ ስጦታ አረካቸው የምከፋፈላቸው እና የሰጠኸው ስለሆነ መሰለኝ የጠየኩት። ንብረት ናቸው እንዴ? የምከፋፈላቸው ልጅ እኮ ናቸው። እና የሆነው ነዋ። ታዲያ መፍትሄ አይደል ናታ? አይ ቅርታ፣ ልጆች እንጀራ እናት አያስፈልጋቸውም። እሺ፣ ችግር የለውም። እኔ ሰጠዋለሁ። ወይም ቴንኪው እውነት ውለዱ ክበዱ። አሜን፣ ያብራም እና የሳራ ያርግል። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? በያላችሁ በእያላችሁ በሰላማችሁ ብዝት ይበልልኝ። ትናንትና አልመጣሁም ነበር፣ የሚመች ቦታ አልነበርኩኝም፣ ከቤተሰብ ጋር የሆነ ፕሮግራም ነበረ። ግን ያው ሙሉን ነገር አይቻሉ፣ በተመቸኝ በተመቸኝ ሰዓት አይቼ ምንም ደስተኛ አልነበርኩም። በማያቸው ነገሮች ባየኋቸው ነገሮች በጣም ደስተኛ አልነበርኩም ያው ከቤተሰብ ጋር እራሱ ደስተኛው እኛ አላሳለፍኩም ከጠዋት ጀምሮ የተፖሰተው እኔ ማነው የብሩክን ነገራቸዋለሁ ትላንትና ከሰዓትም የነበረውን ፕሮግራም አይቻለሁም ብቻ በጣም ያሳዝናል እየተካሄደ ያለው ነገር ያው እንግዲህ ሁለቱንም ልጆች ብሩክን ሀይሚንም ምናቃቸው ከዚህ በፊት በተለያዩ በጥሩ ስነምግባራቸው አብረው ለእኛ ብዙ ነገር አስተምረውናል። ፍቅርን አስተምረውናል። መተሳሰብን አስተምረውናል። ለራሳቸው ኖረው ደግሞ ለሰዎች መኖርን ሁሉ አስተምረውናል። አንድ አመት ውስጥ ብዙ ነገር ነው ከነሱ ያየነው። በመሀላቸው ግጭት ቢኖርም ግጭቶቻቸውን እያስተካከሉ እየታረቁ ተመለሰው በይቅርታ መንፈስ እየመጡ ነበር። አሁን ግን ጫን ያለው ነገር ነው የመጣው። ያው ሀይሚ የማትፈልገው ነገር ያው ተደጋግሞ መጥቶባታል። ፕራንኩ ስላልፈለገች ነው እሷ። በእርግጥ እንደዚህ ረጅም ጊዜ መቀየምን ቅያሜ ውስጥ የገባችው እንደዚህን አይነት ነገር ስለማትፈልግ ነው። በቃ እሷና እሱ ብቻ እንዲሰሩ ነው የምትፈልገው። ሲሰሩም ቁም ነገር ያለው አይዲያ ነው ይዛ የምትመጣው። አይዲያው የምታመጣው እሷ ነች እና ያንን ነበር የምትፈልገው። አጋጣሚ በዛች ዕለት አንድ ፕራንክ ተከሰተች። የሆነ ልጅቷን አይቻለሁ፣ ከተለያዩ ቲክቶከር ነች፣ ከተለያዩ ልጆች ጋር ከዳኒ ከዳጌ ከምናምን በቃ ሌሎች ልጆች ጋር አብራ ሰርታለች፣ አይቻለሁ። ሲዘዋወራ ስላልተመቸኝ መስራት ስላልቻልኩ ነው ቪዲዮ በጣም ይቅርታ። እኔ ወዶች ስላልተመቸኝ ነው የሰራሁት። ደግሞ ደስተኛ አልነበርኩኝም በጣም የሆነ ነገር ጭንቅላቴ ውስጥ ሲገባ የሆነ ነገር ደስ የማይል ነገር ሳይ ጊዜ ይፈልጋሉ በጣም የእነሱ ያህል የእሷ ያህል ነው የተሰማኝ። ያው ሀይሚንም በጣም ነው የምወዳት፣ ሁለቱንም ወዳቸዋለሁ። ግን ሴት ስለሆንኩኝ የእሷን ህይወትም ስላለፍኩበት ታሳዘነኛለች። የፈለገው ነገር ብታደርግም በምክንያት ነው የምታደርገው እና ያው በጣም ነው ያሳዘነኝ። እንደ ሴት ማለት ነው እንደ ሴት የእነሱን እድሜ እንዳሳለፈ አንድ ሴት ማለት ነው። ያ ማለት ብሩክን እጠለዋለሁ ማለት አይደለም። ግን እንደ ሴት ታስብላታለው፣ ታሳዝነኛለች። የምታልፍባቸው መንገዶች ሁሉ ያሳዝኑኛል። ሴት ስትጎዳ ማየት ደግሞ ደስ አይለም። በዚህ መሀል ደግሞ ወንድም ይጎዳ አደለም? ግን የምናያቸው ነገሮች አሉ ስናይ። ሁላችንም አእምሮ የተፈጠረው ለማሰብ ለማየት ነው አይደል? በዚህ ልክ እንደዚህ የሆነች ቲክቶከር የሌለበትን ጸባይ ብሩክ እሷ ገፋፍታው ነው አትበሉ። ብዙዎቻቸው የእሷ እንዲህ ስላለች ነው እሷ እንዲህ። ጭንቅላት የተፈጠረው ለማሰብ ነው አይደል? እንዲህ እድሜያቸው ህፃን አይደሉም። በአሁኑ ሰዓት ማሰብ ማመዛዘን የሚችሉበት እድሜ ነው። ህይወቱን ለብቻው መምራትም ከፈለገ በራሱ አቋም ይሄድ ይችላል። በራሱ ዛቢያ ይችል ልጅ ብዙ ቲክቶክ ላይ ተለቃ ብዙ ነገሮችን ሳይነበር ማታ ተመችቶኝና እኔ እንጃ እሷን ለማናደድ ነው ሁኔታው የሚመስለው በእርግጥ ትላንት የመጣበት መንገድ እሷን ያው እየተናገረ ነበር እሷን ሊያበሳጭ እሷን ላናደድ ነው ምን አስፈለገ ያ መጀመሪያ አበሳጭቷታል ያን ብስጭት ስህተት ሆኖ እያለ ሁላችንም ስህተት ነው ከስህተቶቻችሁ ተማሩ ተማሩና ይቅርታ ተጠያየቃችሁ ወደ ህይወታችሁ ነው የሰው ልጅ የማይስማማ ከሆነ እንዲለያዩ አልፈልግም እኔ አብረው እንዲዘልቁ የወደፊት ህይወታቸው ያማረ እንዲሆን መጨረሻቸው ያማረ እንዲሆን ነበር የምንፈልገው። ግን የሰው ልጅ ካልሆነ ደግሞ በሰላም መለያየት ጥሩ ነው። እንዲህ ጦር የሆነ ቃላቶችን ሲገናኝ መወራወር እንደገና ደግሞ አንዱ አንዱን በማብሸቅ ረገድ እኔ ሀይምዬ እንዲህ ተለጣጥፋ ከሰው ጋር ስትመጣ ይቻላል ሃይሚን ተስፋ ለማስቆረጥ የሆነ ይሄንን አሁን እኔ ለማብሸቅም እንደዚህ አይነት በዚህ ልክ እንደዚህ አይነት የመለጣጠፍ ልጅቷ ከብዙ ሰዎች ጋር የምትለጣጠፍነች ነሽ ማለት ልጅቷ መጥፎ ልጅ ነች ለማለት ፈልጌ ያ አይደለም። በዛ ልክ አይደለም። ሰው የሚለካው ያ አይደለም። ቢሆንም ግን ሃይሚን ምን እንደምትወድ፣ ሃይሚን ምን እንደምትጠላ እሱን ደግሞ እንዴት አድርገን ነው እኛ የምናየው? ብሩክን ምን አይነት ልጅ አድርገን ነው እኛ የሳልነው ብሩክን። ያ ቦታ ለሱ አይመጥ ነው። እኔ ሳይኔ በጣም ነው የተሰማኝ፣ ብሩክን እንደዚህ ማየት ስለማልፈልግ ስለ ሴቶች በጣም ይናገር የነበረ ልጅ አረብ ሀገር ያሉት የጨረቃ ፋሚሊዎች በአጠቃላይ ብዙ ምክር፣ ብዙ ምኞት ይነግራቸው የነበረ ሰው ሴት ክብሯን እንዴት መጠበቅ እንዳለባት፣ ሴት ሽፍንፍን ስትል የተሸፋፈነች ሴት በቃ ሽፍንፍን ያለች ስርዓት ያላት ሴት እንደሚወድ እንደው አንድ ጊዜ ዩኒተር ትሜንት የሚባለው ልጅ ላይ ነው ብቻ ኢንተርቪው ላይ እንደዚህ አይነት ነገሮች ሰምቻለሁኝ። ብዙ ጊዜ ሲናገር የሚሰማው እንደዛ ነው። እናቱን እንደሚወድ እናቱን እንደሚያከብር ይሄውን ፕራንክ ነው ማናደደው ምናምን ነው እንደዚህ ነው እንዳትሉኝ። እንደዛ አይነት ስነ ምግባር ያለው ልጅ ብዙ ተከታዮች አሉት። ብዙ በጣም የምንወደው ተከታዮች የተከታይ ጥውት የለባቸው እና እንደዚህ አይነት ነገር አንጥቶ ማሳየት ምን ይባላል? ይሄው ዛሬ ደግሞ እሷ መታ ዛተች ይሄ ነገር ወዴትዬ? እኛ እንዲስማሙልን ነው የምንፈልገው። እሱ ያንን አመጣ። ዛሬ ደግሞ እፈልግሃለሁ እነጋገር፣ እንግዲህ አንዳንድ የተሰማትን ነገር ልታናገረው ፈለገችው ይመስለኛል። እና በዚህ ልክ ብሩክ፣ ምክንያቱም ስለማልጠብቀው ነው በጣም እወዳቸዋለሁ፣ ሁለቱንም ስለማልጠብቅ። በዚህ ልክ እንደገና ልጅቷን ይዞ መጥቶ ለማብሸቅ ነው። ለስራ ነው ትሉኛላችሁ። እንደዚህ አይነት ስራ እነዚህ ሁለት ልጆች እንዲሰሩ አልፈቅድም፣ አልፈልግም። በቃ ውስጤ አይፈቅድም። ማን ነው እነሱ እይታ ተከለከሉ እንዴ? የሰዎችንም ሰብስክራይብ ዩቱብ ለመክፈትም ለሰዎች ቢሆንም የሰዎችን ሰብስክራይብ ለማሳደግም ከሆነ እኮ እስከዛሬ በእነሱ አማካኝነት የመጣ ሰው ሰብስክራይብ አድርገናል። ብዙ ልጆች በእንደዛ መልኩም ቢሆን ብዙ ልጆችን ሰብስክራይብ አድርገናል። መቶ እነሱ ሲለምኑን አድርጉ ሲሉን እና ብሩክ በዚህ መጠን መውረድ እንደዚህ አይነት እኛን የማያስተምር ነገር፣ እኛን የማያነፀን ነገር፣ እኔ አድጌያለሁ። አሁን በፊት ያ ልጅ ነበርኩ ማለት ማደግ በዚህ አለ፣ እንደዚህ አይደለም ማደግ የሚገለጠው። እኔ በልጅነቴ በ19 በ18 በሀያ አካባቢ ያጠፋሁትን ጥፋት እያደግኩ በሄድኩ ቁጥር አሁን እናንተ እንደዚህ ሰውራ እዚያ ቁም ነገረኛ ሆኜ እንዲሰውራ ድሮ አልነበረኝም ይሄ ነገር፣ ግን እድገት ነው። እኔ አሁን ልጆች እያደጉ እያደጉ እያደጉ በሄደ ቁጥር ለውጣቸውን አያለሁ። አሁን ትልቁ ልጅ ወደ 13 ነው። ባደጉ ቁጥር ትንሹ ደግሞ ወደ 10 ነው። ባደጉ ቁጥር ለውጣቸውን ነው ማየው። እንዴ ባደጉ ቁጥር በጣም የሚደንቀኝን ለውጥ ነው ማየው። ይሁን በቀደም ዕለት ቁጭ ብልጌ እያየሁኝ አንዱ ልጅ ጠረጴዛ ላይ ምግብ እየበላ እነሱን አይቶ የሰጠው አስተያየት ግን በጣም ነው የገባኝ። እንዴት አማርኛው ገባህ ነው ያልኩት። እንዴ መብሰል እንኳን በዚህ እድሜው ገና 12 13 ዓመት ልጅ እንዴ ድገት የሚባለው እኮ እንደዚህ አይደለም። ዘመናዊነትና ድገት ብሩክ ልክ አይደለም። እድገት ማለት አስተሳሰባችንም እያደገ ነው ሄደው የምናደርገውና የማናደርገውን ነገር እናውቃለን። ሰውን የሚጎዳና ሰውን የማይጎዳ ነገር እናውቃለን። በተለይ ሴት ልጅን እንደማትጎዳ የሴት ልጅን ጥሩ ነገር እንደምትወድ ጭራሽ ትናንትና ልደቷ ላይ የማሾፍ ነው ያየ ነው መታ አሹፈን ስጀምር ሀይሚ፣ ሲጨረስ ሀይሚ ብለን አሹፈን ይወጣው። እንግዲህ አሁን እኔ ብሩክ ደጋፊዎች እዚህ ጋ መታችሁ ድሰድቢን ትችላላችሁ፣ አላውቅም እኔ ብሩክን ጠልችሁ አይደለም። ከነበረበት ሁኔታ ግን መመለስ አለበት። ለመመለስ ደግሞ ቱ መነገር አለበት። በቃ እናት ልጇን የምትቀጣው ስለጠላችው አይደለም፣ ስለምትወደው እንዲስተካከል ነው። በቃ አጥፍቷል፣ በቃ ይቅርታ ታድርግለት። ሀይሚ የራሴ ኒውትን ውራለሁ ካለ በዚህ መልኩ አይደለም። ሀይሚ እየወጣ በማፍሽከክ በማናደድ በሕይወቱ ላይ ደግሞ የማይሆን ሰው እያመጣ አይደለም ዛሬም ደግሞ መጥቶ የሚናገራቸው ነገሮች እሷውም በሰላም ስቃ ጥሩ አነጋገር መታ፣ ከአሁኑ ወዲያ እንደዚህ አይነት ነገሮች እንዳይሆን በመሀላችን ይህንን አድርግ፣ ይህን እየተረጋጋች ነው የመጣችሁ። ይችሉ ግን ግንኙነቱን ባትፈልግም ግን በቃ እኔም ስሜን አላነሳም አንተም አታነሳም በዚህ መንገድ ደግሞ አንዴ ለልደቴ ምን እያልክ እኔን እንትን አታበላሽ፣ እኔን ለማፍሸቅ ነው ወይ የፈለግከው? ብላይ ለማነጋገር ነው የመጣችው። ሲነጋገሩም ጥሩ ንግግር የሚወራወሩት ቃላት እሱም የሚያወጣው ቃላት፣ በቃ ሴቶችን እየመጣ ሁል ጊዜ ባለፈውም እች ሶ ሲን አምጥቶ ኃይለኛ ኃይለኛ ቀል ነው ተነጋግረው የሄደችው። የዛም ጊዜ በእሷ ፍራክስ ያደረጋት አሁንም እንደዚህ ይሄ ደግሞ ጥሩ አይደለም። የምታሳዩን ነገር ጥሩ አይደለም። ወደ ልቦናችሁ ተመለሱ ሁለታችሁም። እሷ እየተመለሰች ነው። ብሩክ አንተም ተመለስ፣ አንተም ሕይወትህን ምራብ እሷም ሕይወቷን ስትመሩ ደግሞ ሁለታችሁን እንወዳችኋለን። በጥሩ ነገር እንድትመጡ ነው እኛ የምንፈልገው። ይሄ የፉክክር ቤት የሚበሻሸ ቅድሚያችሁ፣ አሁን ሕፃን አይደላችሁ። አንደኛ ያደረገውን አንደኛው መድገም የለበትም። አሁን ሀይሚ ዝታ ተናግራ ማንነቴን አሳይሃለሁኝ ብላ ነው የሄደችው። ይሄ ነገር ደግሞ ሕይወታቸውን ይጎዳል። እና በዚህ መልኩ አንተ መገኘት ደስ አላለኝ። ይሄ አንተ መጀመሪያ ነገሩ ሲጫር አንተ ነው ያመጣው። አሁንም እያመጣህ ያለው እሷን። እየጠራ የምትኖር የምትሰራ ከሆነ ከዚህ ልጅ ጋር ዝም ብለህ ስራ መስራት ነው። እንቃይ ምን መበሻሸቁ? የህፃን ልጅ በምንድን ነው እድገታችሁ የምናውቅ? አመት አመት ላይ እኮ መጨመር አይደለም ጭንቅላቱን ማደግ አለበት። እና የኛ ልባት ተስበሩ፣ የኛ ልባት ታሳዝኑ። እኔ አሁን ከትላንት ጀምሮ ማያቸው ነገር ደስተኛ አይደለም። ቲክቶ ላይ ከላይ ራሱ ሁለት ዘፈን ዘፍኗል። የዘፈነው ዘፈን ራሱ ተገቢ አይደለም። በጣም በጣም ተገቢ ያልሆነ ዘፈን እንኳን ለእሷ ለእኛ የሚያናግድ ሰላሙኑልኝ እኔ ውዶች ለዛሬ በትንሹ የለበ